ትላንት በጣም በርካታ ጉዳዮችን አንስተዋል፣ በኢኮኖሚም በማህበራዊም። ነገር ግን በጣም በአሁኑ ሰዓት ትልቅ ኢሹና ትኩረት የሆነው አገራችን ወደብ አልባ ነች። ከ130 ሚሊዮን ህዝብ በላይ ያላት ሀገር ነች። በዚህ ወቅት ደግሞ የዚህ ይሄ ጉዳይ ከምንም በላይ የሚያሳስበን ነው እና ይሄን ጉዳይ እሳቸው የያዙበት መንገድ የሄዱበትን ርቀት በጥልቀት እንድረዳ አድርጎኛል። ያው በሀገር ውስጥም ያለ ነው፣ በውጭም ያለው እስካልተደመርን ድረስ ውጤት ማምጣት አንችልም። ማንም የከፋው ሊኖር ይችላል። ብዙ ደግሞ ስራዎች እየተሰሩ ነው። አይን ያለው ሰው መቼም የሚያው ነገር አለ። ጆሮ ያለው ሰው የተሰሩትን ስራዎች የሚሰማ ሰው አለ። እንደው አፍንጫም ያለው ቢሆን የሚያሸተው በጣም መልካም ነገሮች አሉ የተሰሩ ስራዎች እንደው ከተሰሩ ስራዎች ውስጥ እንደው ዘጠና ፐርሰንቱን ሳናመሰግን አንድ ፐርሰንት ይዛን ይዘን ማብጠልጠሉ ጥሩ ስላልሆነ ካልተደመርን ውጤት እንደማናመጣ የገለጹት አገላለጽ በጣም ደስ ያለኝ ነገር ሆኖ የኛ መንግስት ደግሞ በአሁኑ ሰዓት በልማቱም በምኑም በኮሪደር ልማቱም በተለያየ አካባቢዎች ጠንካራ ስራ እየተሰራ ነው ያለው። ይህንን እየሰራን ደግሞ ወደ ጦርነትኛ የምንገባበት ነገር የለም። ግን መሰረታዊ ጥያቄ ነው የባህር በር ጉዳይ። ያንን ደግሞ እስከ መጨረሻው ዛሬ በአንድ ቀንም አልተወሰደም፣ በአንድ ቀንም አናስመልሰውም። ግን የሚቀጥል ነገር ነው ብለዋል። ይህንን ደግሞ እኔም አፕሪሽት የማድረገው ነው የማይደፈረውንም የባህር በር ጥያቄ አቅርቦ ዓለም ሐሳቡን እየተቀበለ ድጋፍም እየሰጠን ነው ያለው። ያንን ነው እንግዲህ የሞተውን ነገር ኢትዮጵያ የባህር በር ማግኘት አለባት ብሎ ፓርላማም ላይ እንደ ለተነሳው ጥያቄ መልስ እንደሰጡት ተወደደም ተጠላ፣ ኢትዮጵያ የባህር ወደብ በር ማግኘት አለባት። ይሄ ነው ትልቁ እሹ። ማንም ምን ይበል ምን ኢትዮጵያ የባህር እንትን ወደብ ታገኛለች ብለው አንደር ላይ ወስነዋል። እኛም እናመሰግነዋለን። ይሄ መሆን እንዳለበት የሁላችንም ፍላጎትና ምኞት ነው። ሌላው ደግሞ የባህር በር ምንም የማንጠራጠረው ነገር፣ የማንፈራው ነገር ነው። በእጃችን እንደምናስገባ በእርግጠኝነት ነበረ ሲያወሩ የነበሩትና ያ የልባችንን ኩራት ጨምሮታል። በጣም ደስ የሚል ነገር ነው። በቀጣይ እንግዲህ የባህር በራችን በእጃችን እንደሚገባ እናምናለን። ወደቡ ለኢትዮጵያ አካል ይመጣል። ለኛም ለኤርትራውያኖችም የሚጠቅም ነው። ግጭት ግጭት አያስፈልግም፣ ጦርነት አያስፈልግም። ግን ሁለታችንም አብረን ልናደርግ የሚያስችል እድሉ ሰፊ ነው የሚሆነው ተመጋጋቢ ነው። 130 እና 140 ሚሊዮን ሕዝብ ወደብ የሌለው አገር በምስራቅ አፍሪካና በቅርብ ርቀት ላይ የሚገኝ አገር ከባህር በቅርብ ርቀት 60 ኪሎ ሜትር ላይ የሚገኝ አከር ያለች ኢትዮጵያ ብቻ ነች። ወደቡ ሲሄድ እንኳን ምንም አይነት ፊርማ የለም የሚሉ ጠቅላይ ሚኒስተሩ ስሰማ ደነገጥኩኝ። ሌላው ትልቁና መሰመር ያለበት በሰላም ጉዳይ ነው። ሀገራችን ላይ የተለያዩ ግጭቶች አሉ። መሳሪያ ያነሱ ወገኖች አሉ። ከእነሱ ጋር መንግስት እየተደራደረ ወደ ነበሩበት ወደ ሰላማዊ ቀዬ እንዲመለሱ እየተደረገ ነው። ይሄ አሁንም ተጠናክሮ እንደሚሰራ ነው መንግስት በሰላም ላይ ቁርጠኛ አቋም መኖሩን አስመስክሯል። ህብረተሰቡም ይፈልገዋል። ይሄንን ነገር ደግሞ የሚሄዱ ኃይሎች ሊኖሩ ይችላሉ። ሰው እንደ መንግሥት ብቻ ሳይሆን እንደ ግለሰብም የሚመለከተን ነው። ያንን ነገር ደግሞ ሁሉም ሰው ሰምቶ ዝም ማለት ሳይሆን ሰላሙን የሚሄዱትን ነገሮች ደግሞ መከላከል የግንባር ቀደም ሆናለበት ያለበት ብዬ ነው የማስበው። የውስጥ ባንዳዎች ልቦና ቢኖራቸው እየጠራ ነው ይህ ጠቅላይ ሰው ይሄ መንግስት፣ ኑ ኑ አንዱ ነን፣ እቺን ሀገር እናሳድግ ሁል ጊዜ ጥያቄው ይሄ ነው፣ ጥሪው ይሄ ነው። ልቦና ኑሯቸው ቢመለሱ በተለያየ መንገድ እንደው ጫካ ውስጥ ነን የሚሉ አካላቶች እያየን ነው በተለያየ ሚዲያ ላይና ያለ እነሱም አይጠቅሙም። ያላቸው ሀገር አንድ ሀገር ነው። ምናልባት የነሱ ደጋፊ ሀገሮች ሌላ ትርፍ ሀገር ስላላቸው ነው እኛ ለዚህ የሚያባሉት ማለት ነው። ያንን መንቃት ነው ያለባት። ይቅርታ፣ በራችን ክፍት ነው ነው ያለው ጠቅላይ ሚኒስትሩና፣ እጅግ በጣም ደስ የሚል ነው ይሄንን ክፍት መንገድ የተፈጥሮ ጋዝ ማውጣት ብቻ ሳይሆን እንደገና ደግሞ ሌላ ተጨማሪ የማዳበሪያ ትልቅ ፕሮጀክት መደረጉ ወደ ኦጋዴን ጎዴ ላይ ወደ ታች፣ እኔ በጣም ደስተኛ ነኝ። ሀገራችንንም አሁንም በድጋሚ ወደ ከፍታ የሚያወጣንና ተደማጭነታችንንም በዓለም ደረጃ የሚያሳይ የሚሆነ ነው ነው። ሀገራችንን እንግዲህ ሰላም ያርግልን።